ኦሪት ዘፍጥረት ምዕራፍ አምሳ ። ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶችም እስራኤልን በሽቱ አሹት። አርባ ቀንም ፈጸሙለት፣ የሽቱ መደረጊያው ወራት እንደዚሁ ይፈጸማልና። የግብፅም ሰዎች ሰባ ቀን አለቀሱለት። የልቅሶውም ሞራት ባለፈ ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ፣ እኔ በፊታችሁ ሞገስን አግኝቼ እንደሆ ለፈርዖን እንዲህ ብላችሁ ንገሩት፣ አባቴ አምሎኛል እንዲህ ሲል፣ እነሆኔ ሞት አለሁ በቆፈርሁት መቃብር በከነአን ምድር ከዚያ ቅበረኝ። አሁንም ወጥቼ አባቴ ልቅበርና ልመለስ። ፈርዖንም ውጣ፣ አባትህንም እንዳማለህ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎላልትም ሁሉ ከእርሱ ጋር ወጡ። የቤቱ ሽማግሌዎችም የግብፅ ምድር ሽማግሌዎችም ሁሉ የዮሴፍም ቤተሰቦች ሁሉ ወንድሞቹም የአባቱን ቤተሰቦች ወጡ። ልጆቻቸውንና በጎቻቸውን፣ ከብቶቻቸውን ብቻ በጊሴም ተዉ። ሰረገላዎችም ፈረሰኛዎችም ከእርሱ ጋር ወጡ። ሰራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ልቅሶም አለቀሱለት። ለአባቱም ሰባት ቀን ልቅሶ አደረገለት። በዚያች ምድር የሚኖሩ የከነአን ሰዎችም በአጣ ዳው ድማ የሆነውን ልቅሱ ባየ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ ነው አሉ። ስለዚህም የዚያም ቦታ ስም አቤል ምጽራይም ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነአን ምድር አጓዙት። ባለ ሁለት ክፍል በሆነች ዋሻም ቀበሩት። እርሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከቄጥያዊ ከኤፍሮን ከእርሻው ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹ፣ አባቱንም ሊቀብሩ ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። ዮሴፍም ወንድሞች አባታቸው እንደ ሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጣላን ይሆናል ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ እንዲህም አሉት፣ አባት ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት እባክ ወንድሞችን በደል ኃጢአታቸውንም ይቅርበል እነርሱ ባንተ ከፍተው ባህልና እና አሁንም እባክህ የአባት አምላክ ባሪያዎች የበደሉህን ይቅርበል። ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ በፊቱም ሰግደው እነሆ እኛ ላንተ ባሪያዎችህ ነን አሉት። ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ። አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱን ቤተሰብ ዮሴፍም መቶ አስር ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ ሦስት ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ ሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚያ አንስታችሁ ከእናንተ ጋር አውሰዱ ብሎ አማላቸው። ዮሴፍም በመቶ አስር ዓመት ዕድሜው ሞተ። በሽቱም አሹት በግብፅ ምድር በሳጥን ውስጥ አኖሩት።